ዘማሪ ይትባረክ ታምሩ ከሰሞኑ የታገቢኛለሽ ወይ ጥያቄ አቅርቦ እሺ መባሉንና ሽማግሌ መላኩን በተለያዩ ሚዲያዎች ሲሰራጩ አይተናል። ታዲያ ሽማግሌ የተላከላት ሴት ማናትና ቤተክርስቲያን ስለ ዘመኑ ትዳር ምን ትላለች የሚለውን ይዘን መተናል። የአገልጋይ ሚስት ማለት ነው ወይም የዘማሪ ሚስት እንደዚህ አይነት ምን ይሰማቸዋል? አልፏንቸውን እርቃንሽን ነሽ። እርቃንሽን መሆን ፈልገሽ ከሆነ አደባባይ ላይ መጥቶ? የገዛ ባልሽን ማዋረድ ሳይሆን እዛው ቤትሽ እርቃንሽ መሆን። ዘማሪዎች በጣም መቀደስ አለባቸው። የዜማ እቃ የሚጫወቱም በጣም መቀደስ አለባቸው። አትርከሱ፣ ክፉ ነገር ላይ አትዋሉ። ቴክኒክ ብቻ ሲሆንባችሁ፣ የሙዚቃ ቅንብር ብቻ ሲሆንባችሁ፣ መንፈሱን ስታጡ ትንሽ የሚሰማችሁ ነው። ሰላም። ጤና ይስጥልን ቤተሰቦቻችን፣ ይህ የማራናታ ቲዩብ ቻናላችን ነው። አዳዲስና ወቅታዊ የሆኑ ጉዳዮችን ይዘን መተናል። እስከ መረጃው ፍጻሜ ድረስ አብራችሁን ቆዩ። ታዲያ እናንተም ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ የደውል ምልክቱን በመጫን የምንለቃቸው ቪዲዮዎች በፍጥነት ያገኙ። ለወዳጅ ዘመዶቻችሁም ሼር እያደረጋችሁ ቤተሰባዊነታችንም አጠናክሩ። በቅድሚያ አነጋጋሪ ወደ ሆነው ሰሞነኛው ጉዳያችን እንለፍ። ማራናታ ጌታ ሆይ ቶሎና የብረት ብዛት የደግነትህ ዘማሬ ይትባረክ ታምሩ ከሰሞኑ የታገቢኛለሽ ወይ ጥያቄ አቅርቦ እሺ መባሉንና ሽማግሌ መላኩን በተለያዩ ሚዲያዎች ሲሰራጩ አይተናል። ታዲያ ሽማግሌ የተላከላት ሴት ማናትና ቤተክርስቲያን ስለ ዘመኑ ትዳር ምን ትላለች የሚለውን ይዘን መተናል። ለመሆኑ የይትባረክ እጮኛ ማናት? ከዓመት በፊት የታዋቂው ዩቲዩበር ፍቅረኛ ነኝ ብላ የቀረበችው ሂዊ ከሰሞኑ ደግሞ በመድረክ አገልግሎቱና በዘማሪነቱ የምናውቀው የይትባረክ ሚስት ልትሆን እንደተዘጋጀች አይተናል። ታዲያ ሂዊ ከዩቲዩበሩ ባቢ ጋራ በተለያዩ ቪዲዮዎች ብቅ ስትል ቆይታ የታገብኛለሽ ጥያቄ ባቢ ሲያቀርብላትም መቀበሏን በራሱ ዩቲዩብ ቻናል አጋርቶን ነበረ። ከዚያን ጊዜ በኋላ የሁለቱም ደምዛቸው የጠፋ ሲሆን ከሰሞኑ ደግሞ ዘማሪ ይትባረክ ለቤተሰቦቿ ሽማግሌ መላኩን አስታውቋል። ሂዊ በቲክቶክ መንደር ለብሳ በምትለቃቸው ቪዲዮች እንዴት የዘማሪ ሚስት እንዲህ ተብሎ አስቆጥቷል፣ ግሬታንም ጭሯል። በመድረክ ላይ ባገለገላቸው አገልግሎቶችም ሆነ በዘማሪዎቹ የሚያውቁት ወዳጆቹ በቀለበት ፕሮግራሙ ላይ ባደረገው ድርጊት እጅግ አሳዝኖናል ከአንድ አገልጋይም ሆነ አማኝ የማይጠበቅ ድርጊት ነው ሲሉ ቅሬታቸውንም አሰምተዋል። ለመሆኑ አገልጋይም ሆነ አማኝ በእጮኝነት ወራት እንዴት መመላለስ አለበት? ቅድስናውንስ እንዴት መጠበቅ አለበት? ቤተ ክርስቲያንስ በዚህ ሀሳብ ላይ ምን ታስተምራለች? እዩታ። እሱ ካላያችሁ ትረብሻላችሁ። የእግዚአብሔር ልጆች ነን አሁን ይላል። መቼ ዮሐንስ ደብዳቤዎቹ መካከል አንድ በጣም ሲሬስ ደብዳቤ ጻፈ። በተለይ ምዕራፍ ሶስት ላይ ምንድነው ያለው? የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለ ፍቅር እንደሰጠን እዩ። በቃ ክርስቲያን ሆናችሁ መኖር ከፈለጋችሁ ማየት አለባችሁ። እንዲሁም ነን አሁን የማልጆች ነናል የእግዚአብሔር ልጆች ነን። የእግዚአብሔር ፍቅርን እዩት። የት ነው? ቀበሌ ምን ማረግ ይችላል? መድረክ ላይ ባላቸው አገልግሎታቸው የምናውቃቸው ዘማሪያንም ሆነ አገልጋዮች ከመድረክ ያለፈ ህይወት እንደሌላቸውና የሚውሉት ውሎ ቅድስና የሌለው ውሎ እንደሆነ ይትባረክ አንዱ ማሳያ ይመስላል። ለመሆኑ አገልጋዮችና ምዕመናን እንዴት በምሳሌ መመላለስ አለባቸው? ቤተ ክርስቲያንስ በትዳር ላይ የምትሰጠው ትምህርት ምን ይመስላል? ምክንያቱም መጽሐፍ ቅዱሳችን ላይ ሲናገር እንዲህ ይላል፤ ዕብራውያን 13 ከቁጥር 4 ጋብቻ በሁሉም ዘንድ ይከበር፣ መኝታም ንጹህ ይሁን ምክንያቱም እግዚአብሔር በአመንዝሮች እና በሴሰኞች ላይ ሁሉ ይፈርዳልና ይላል። ነገር ግን በአሁን ጊዜ ይህንን የዘነጋ ነው ይመስላል። አገልጋዮችም ከአዛብ ጋር ያላቸውን ውሎ ሆነ ለግንኙነታቸው ግድ የሚሰጣቸው አይመስልም። የእግዚአብሔርን መድረክ የተለማመዱት ይመስላል። ታዲያ አገልጋዮች እንዴት መመላለስ አለባቸው? መጽሐፍ ቅዱሳችንስ በዚህ ላይ ምን ይለናል እንላለን። ምንም ልረዳችሁ አልችልም። ፍፃሜያችን ክብር ነው። እኛን ማየት አላቆምም። ተመልከቱ፣ የአገልጋይ ሚስት ማለት ነው፣ ወይም የዘማሪ ሚስት እንደዚህ አይነት ምን ይሰማቸዋል? መጽሐፍ ቅዱሳችን ምን እንደሚለው በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 9 ላይ እንዲሁ ደግሞ ሴቶች በሚገባ ልብስ ከፍረት ራሳቸውን ከመግዛት ጋር ሰውነታቸውን ይሸለሙ፣ እግዚአብሔርን እንፈራለን ለሚሉ ሴቶች እንደሚገባ መልካም በማድረግ እንጂ በሹሩባና በወርቅ ወይም በእንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ። ከዛም አልፎ አንቺ ዕርቃንሽን ነሽ። ዕርቃንሽን መሆን ፈልገሽ ከሆነ አደባባይ ላይ መጥቶ የገዛ ባልሽንም ማዋረድ ሳይሆን እዛው ቤትሽ እርቃንሽ መሆን ትችያለሽ። ለሃይማኖት አልተጠነቀቅሽ፣ ባል ብለሽ ወይም እጮኛ ብለሽ ለያሽው ሰው አልተጠነቀቅሽ፣ አልፈሽ ተርፈሽ ለራስሽ ጌታ አልተጠነቀቅሽ። ሙሉ ሜካፕ፣ ሙሉ እርቃን፣ ሁሉም እንዲገዛሽ ፈልገሽ ነው? ያልገባኝ ማለት የመጣ ሁሉ እንዲገዛ። እንደዚ አይነት ሰው እኮ መሆን ያለበት ጋለሞታ ነው መሆን ያለበት፣ ወይም ቡና ቤት የሚሰራ ሰው ነው። ሁሉ የሚገዛው ማለት ነው። መጽሐፍ ቅዱሳችን እኮ ከአፍረት ጋር ይሸለሙ ሴቶች፣ የሚገባ ልብስ አለ ማለት ነው። ሁሉም ልብስ ልብስ አይደለም። እናም አሁን አንቺ የአገልጋይ ሚስት ነኝ ብለሽ ደፍረሽ መናገር ትችያለሽ። ሌላውስ አንችን ስነ መግባር ተከትሎ ስንቱ ጠፍቶ ይሆናል። አሁን በዚች ቪዲዮ ለማያችሁ ምሳሌ ሁኑ ነው ያለው እንጂ እንደፈለጋችሁ ሁኑ አለ እንዴ? አልፈሽን ጠርፈሽ የሞተልሽን እርቃኑ የተሰቀለልሽን ጌታ ታወርጃለሽ። በእውነት ኢየሱስ ገብቶሻል? ግን ሙስሊሞችን እስኪ ተመልከቱ። ሙስሊም እህቶችን ተመልከቱ እስኪ ምን ያክል ለሱ ናቸው ለነብያቸው ትእዛዝ እንዴት እንደሚጨነቁ ተመልከቱ እስኪ ለዲናቸው ምን ያክል እንደሚጨነቁ ለሃይማኖታቸው ምን ያክል እንደሚጨነቁ ተመልከቱ እስኪ ፊታቸውን እንኳን አይገለጡም እኔ የፕሮቴስታንቶች ምግባር አይገባኝ በተለይ ሴቶች ምንም አትገቡኝም ነው ስላችሁ በቃ አትገቡኝም ይሄ የተጻፈው መጽሐፍ ለእኔ አይደለም እዛው ለጢሞቴዎስ ጋር ላሉ ሰዎች ወይም ቸርች እዛ ቸርች ላሉ ሰዎች ነው የምትሉት እናንተ እንኳን ማገልገል እንኳን ጳውሎስ አልፈቀደልሽም አደለም እንዲህ ተገላልጠሽ አደባባይ ላይ ለመገለጥ ማለት ነው ዘማሪዎች በጣም መቀደስ አለባቸው የዜማ ዕቃ የሚጫወቱም በጣም መቀደስ አለባችሁ። መዝሙሩ ቅዱስ ቅዱስ ነውና፣ ቅዱስ ቅዱስ እንድትሉ ቅዱሳን ሆኑ። አትርከሱ፣ ክፉ ነገር ላይ አትዋሉ። እኛ እኮ ከጌታ ነው የምታገናኙት እያለቀስን እየዘመርን፣ እናንተ እንዳትቀልዱ እዚህ ጋር እርስ በርስ እንዳትፈጋገሩ፣ እንትን እንዳትሉ እግዜር ፊት ነው ያለ ነው። እና መዝሙሩ ራሱ አድራሻው እግዚአብሔር ስለሆነ ንጽህናን ማተር ያደርጋል ቅድስናን መሰረት ያደርጋል እግዚአብሔርን መፍራት እየፈራችሁ እንዲህ እንድትዘምር ለእግዚአብሔር ቃል ቦታ ስለዚህ ከሌላ ነገር እየጾምክ ከእግዚር ቃል ጋር በጣም ጊዜ መውሰድ አለባችሁ እንደገና ደግሞ የአዲስ ኪዳን ዘማሪዎች ሆኑ አንገት እንደበጠሰ በጥሳለሁ። ዛሬም የጠላቴ ይበጠሳል አትበሉ፣ ተበጥሷል። ኦሬዲ ጎልያድ ጭንቅላት ተበጥሷል። ያዲስ ግዴ ክራይስትን ሴንተር አድርጉት፣ ብለድ በሉ፣ ደሙ ምናምን በሉ፣ መስቀል ምናምን በሉ። እንደዚህ እንድትሉ መዝሙር ጥቅስ ይፈልጋል። መተነክ ስትሰው ሲማ የምትነኩበት ሰባኪ ካልሄዱና ከፊት ቁጭ ብላችሁ ተማሩ። ስትማሩ ይመጣላችሁ ቃሉ ይመጣል፣ መንፈሱ። ድሮ እንደዚህ ነው እኮ የነበረው። በእውነት ድሮ እኮ እንደዚህ ነው የነበረው። እንደዚህ እንትን ቆይ ልቅጠም፣ ቆይ ልቅጠም፣ ፒፕሉን ምንድን ነው የሚፈልገው ብለህ እንዴት ትገጥማለህ። ሰሞኑን ምንድን ነው ፒፕሉን የነካው ብለህ አንተ እንደዚህ እንትን። ይሄ እኮ ዘፈን። ለእግዚአብሔር ምን ይሳነዋል ሲባል ውሸት ይሳነዋል። ይሰማል ወይ? እ? ውሸት ይሳነዋል። ምን ብለህ በሌለ ነገር ላይ እግዚአብሔር ይሳነዋል የሚል እምነት ሳይሆን ድፍረት። እምነት ሳይሆን እምነትህን ማመን በጣም አደገኛ ነገር። ብዙ ሰው በእግዚአብሔር አለ የሚያምኑ፣ እምነቱን ነው የሚያምኑ። በእምነቱ ያምናል። ተናግር ያለው በቃ ይሆናል ይላል። እምነቱን ነው የሚያምኑ። ተናግር ያለው እግዚአብሔር ያደርጋል አይደለም፣ እምነቱን የሚያምን ስንት ጀግና አለ። ለምሳሌ ኢትዮጵያ ውስጥ ስንት ጀግና ምንም አይፈራ። አንዳንድ ጊዜ ምስራቅ አፍሪካ ላይ ማደጋችን ጠቅሞናል መሰለኝ። ደፋር ለመሆን ማለት ምንም አንፈራም ገብቷቸዋል። ምስራቅ አፍሪካ ላይ ማለት ብዙ በእውቀትም አለመሄዳችን በብዙ ነገር የዓለም ሶስተኛ ሀገር መሆናችን ምናምን ደፋር ያደርጋል። ባይዞ ደፋር ያደርጋል። አለመማር በጣም ጥቅሙ ድፍረት፣ ድፍረት ይሰጣል። ከምሬ እኮ በጣም ጥቅም አለው። የሚሰጠው ድፍረት ደፋር ነው የምትል መልአክ በቪዲዮ ቀርጫለሁ ስትል ጌታ ሲመጣ ምን እንደሚመስል በቪዲዮ ቀርጬ እይዛለሁ ይላል አይደል? የኛ አገሩ ነቢይ ምንድን ይጠቀመው ለዚህ ድፍረቱ፣ መንፈስ ቅዱስ እንዳትለኝ መንፈስ ቅዱስ ውሸት አይችልም። ጥሩ ነው መሃይምነት፣ ትልቅ የድፍረት ምን። ዛሬ ግንቦት 15 2017 የፌዴራል ከፍተኛ አራተኛ ወንጀል ሰሚ ችሎት የቅጣት ውሳኔ ሰጥቷል። እናት ወይዘሮ ሀና ግርማ የሞት ፍር?